አሰላሙ አሌይኩም ወረህመቱላሂ ወበረካቱ ሁድ እና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከነይ አልሐምዱሊላሂ ረብልአለሚን። እንግዲህ የዚህን ዳቦ አሰራር ነው የማሳያችሁ ማለት ነው ዛሬ ያው ሳሞሌ ወይም ደግሞ በኢትዮጵያ ባኔ ዳቦ የምንለው ማለት ነው ለተለያዩ ነገሮች ሳንድዊች የምንሰራበት ቤታችን ውስጥ። በነገራችን ላይ ትኩሱን ከሆነ እንደምታዩት ፍትፍት ያለ ነው። ወላ እኔ ልጆቼ በጣም ነው የሚወዱት። ትኩሱን ራሱ ባዶውን ይበሉታል ሁላ እኔ ሳልቀር ማለት ነው። በጣም ነው ደስ የሚለው። ያው ሽታው ልክ እንደ ባኒ ዳቦ እንደሚጋገረው ሂዳችሁ ከውጭ እንደገዛችሁት እዩትማ። ወላ በጣም ሶፍት ነው ማለት ነው። በጣም ነው የሚጣፍጠው፣ ሽታው ሁሉ ያው፣ ሶፍት ለመሆኑ ነው የጨበጥኩት ማለት ነው። ምግብ እያበላሸሽ ነው እንዳትሉ። እና ይሄው በራሱ ሰዓት እንደዚህ ስታደርጉት ስትፈቱት ይፈታል ማለት ነው። አይጨመቅም፣ ሶፍት ስለሆነ በጣም አሪፍ ነው። ውስጡ ደግሞ እንደዚህ ፍትፍት ይላል ማለት ነው። ያው እስፖንጅ በሉት። እና በጣም አሪፍ አሰራር ነው። ይሄንን የሳሞሌ አሰራር ከመጀመሪያ እስከ መጨረሻ የማሳያችሁ ይሆናል። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በመጀመሪያ የሚያስፈልገን ያው ዱቄት ነው። ከዛም ውሃ ነው። ውሃው ለብ ማለት አለበት ትንሽ በጣም የፈላ እንደዚህ የሞቀ ሳይሆን ያው ለብ ሞቅ፣ እጃችሁን ሞቅ እስከሚላችሁ። ሌላው ደግሞ ቤኪንግ ፓውደር ነው የሚያስፈልገን። አለመጠቀምም ትችላላችሁ፣ ግን በጣም ሶፍት እንዲሆን ያደርገዋል ማለት ነው። ሌላው ደግሞ ካሜራ ነው። እዚህ ጋር የሞቀው ውሃ ላይ መጀመሪያ የምንጨምረው ስኳር ነው። ስኳር እንግዲህ የተጠቀምኩት ዱቄት ሁለት በዚሁ በብርጭቆ ሁለት ብርጭቆ ከግማሽ ነው ማለት ነው። ያው ግማሽ ኪሎ ምናምን ሊሆን ይችላል ማለት ነው። እኔ አነስ ያለ ለልጆቼ ብቻ ስለሆነ የምሰራው እንደዛ ነው የማደርገው። ከዛ እዚህ ጋር ሁለት ማንኪያ ስኳር ጨምርበታለሁኝ። ከዛ ካሜራ ጨምርበታለሁ። ካሜራ አንድ ማንኪያ በሾርባ ማንኪያው ማለት ነው የምትጨምሩት አንድ ማንኪያ የዳቦ ካሜራ የዳቦ እርሾ የሚባለው ማለት ነው። ያው በእኛ ሀገር ካሜራ ነው የምንለው። እሱን ጨምርና እንደዚህ በደንብ እናዋህደዋለን። ከዛም በኋላ ኩፍ እስከሚል ድረስ አስር አስራ አምስት ደቂቃ አስር ወይም አምስት ደቂቃ እንደዚህ ኩፍ ብሎ ይወጣል ማለት ነው። በጣም ዳቦ ያሳምራል። የምታዩት ከገጠምኩት ላይ ራሱ ወደ ላይ ወጥቷል ማለት ነው። እና እንደዚህ እስከሚሆን ድረስ ኩፍ ይልላችኋል። ኩፍ ካለ በኋላ ፒኪንግ ፓውደሩን የምትጨምሩት አንድ ማንኪያ እዚሁ ይህን ንትን ታነሱታላችሁ። ከላይ ያለውን ወደ እንትኑ ጨምረዋለሁኝ ወደዚህ ወደ ዱቄቱ ማለት ነው። ዱቄቱ ላይ በነገራችን ላይ ረስቸው ትንሽዬ ዘይት እና ጨው ትጨምሩበታላችሁ። ከዛ እዚህ ጋር አሁን አንድ ማንኪያ ፒኪንግ ፓውደር እጨምርበታለሁኝ እርሾ ላይ ማለት ነው። ኩፍ ካለው እርሾ ላይ ከዛ አማስለዋለሁኝ እንደገና ኩፍ ይላል ማለት ነው እሱ ራሱ ስትጨምሩበት፣ ኩፍ እያለን የሚሄደው እንደምታዩት። በጣም ዝም ብለዋል፣ ሳሙና መስሏል ማለት ነው። ከዛ እዚህ ጋር እንጨምረዋለን፣ ዱቄት ውስጥ እንደነገርኳችሁ፣ ጨውንና ዘይቱን የምትጨምሩት ዱቄቱ ላይ ነው። እኔ እንደዛ አድርጌ ነው የማቦካው። ያው የሁሉም ሊለያይ ይችላል። ከዛ በደንብ እሽት ታደርጉታላችሁ ሊጡን በደንብም አታወፍሩትም፣ በደንብም አታቀጥኑትም። ልክ እንደዚህ በእጃችሁ ስትነቱ እንደዚህ ላላ ማለት አለበት። እንደዛ ሲሆን በጣም አሪፍ ነው፣ ለዳቦ እንዲከፍት ያደርገዋል ማለት ነው። እዚህ ጋር እንግዲህ ከነፋ በኋላ ሊጡ አምጥቸዋለሁኝ። አሁን እንዴት አድርጌ እንደምጠቅልል አሳያችኋለሁኝ። የዳቦውን ላላ ማድረግ አለባችሁ ያልኳችሁ እንትን ስስት ዘረጉት። እንትን አያስፈልጋችሁም፣ መዳመጫ አያስፈልጋችሁም። ከዛ ሳህኑ ላይ ዘይት ታደርጉኝና እንደዚህ ያደርጋችሁ ብቻ ነው። ዘርጋ ዘርጋ በእጃችሁ የምታደርጉት ማለት ነው እንጂ መዳመጫ አያስፈልጋችሁም። እንደዚህ በደንብ ዝርግት ታደርጉታላችሁ። ዘይት ከስርም ከላይም ታደርጋላችሁ ዘይት ከዛ እንደዚህ በእጃችሁ በደንብ ትዘረጉታላችሁ ማለት ነው። ከዛም በኋላ ትጠቀሉልታላችሁ ከታች እንዳሳያችሁ መጀመሪያ ላይ እንዳያችሁት ቪዲዮን ዳቦ ውስጡ እንደ የተጠቀለለው እንደ መፈታት ብሏል አይደለ? ልክ ያን እንደዛ እንዲያመጣ ልክ እንደዚህ ጠቀልለዋለሁ። ከዛ አሽገዋለሁኝ ማለት ነው ጫን ጫን ብዬ። ያው እዚህ ጋር ቪዲዮውን አፍጥኘዋለሁኝ አንድ አይነት ስለሆነ ከዚህ በኋላ ሁሉንም የሰራሁትን፣ ለዛ ነው እንደዚህ እያደረጋችሁ ብቻ ሊጣችሁ እስከሚያልቅ ድረስ። እኔ በነገራችን ላይ አንዱ ትልቅ አንዱ ትንሽ ነው የሚሆንብኝ። ምን ጊዜም ሳደርግ እኩል አይመጣለኝም እና ተስተካክሎ እኩል ቢመጣላችሁ በጣም አሪፍ ነው እና እንደዚህ እያደረግኩኝ እየጠቀለልኩኝ አስቀምጣለሁኝ ማለት ነው። ስጠቀልሉ ያው ማሸጋችሁን አትርሱ። እንደዚህ እያሸኩ እያሸኩኝ አስቀምጠዋለሁኝ ከዛ እስከ ምጣዱ እስከሚገባ ድረስ ራሱ እንደዚህ በራሱ ኩፍ ይላል፣ እስከምትጨርሱ ድረስ ማለት ነው። ከዛ እንደዚህ አድርጌ ሁሉንም ጨርሻለሁኝ ማለት ነው። ወደ ስምንት አካባቢ ናቸው የሰራዋቸው ያው ልጆቼ፣ እንደዚህ አድርጌ ነው እንትን ምልላቸው። ሀታ ባዶውን ራሱ የወዱታ፣ የሚገርማችሁ ሂጄ ከምገዛ ማለት ነው። አንዳንዴ ነው የሚገዛው በነገራችን ላይ እና እንደዚህ አድርጌ ምጣዱ በደንብ መስማት የለበትም። ገና ልኩስ እንዳደረጋችሁት ሊጡን ጣል ጣል ታደርጉታላችሁ። እንደምታዩት ቀስ አድርጌ ነው የማነደው። ስጀምር በደንብ እንትን አይልም። ከዛ ከላይ ደግሞ እንትን ካላችሁ በኋላ ምጣዱ ላይ ከጣላችሁት በኋላ ከላይ ከላይ እንደዚህ ዘይት ትቀቡታላችሁ ማለት ነው። ከዛ ሁለተኛ ከከፈትኩት በኋላ ይሄንን መስሏል ማለት ነው። እንደምታዩት ከላይ ጠፍ ያለ ካለ በኋላ ብትገለብጡት መልካም ነው። በደንብ እንደዚህ ጥፍጥፍ እንዳይልባችሁ ያው ማለቱ አይቀርም ግን ቢሆንም አሪፍ ይሆናል ላቸዋለሁ ውዶችዬ። ከዛ በስለዋል አውጥቸዋለሁኝ። ይህንን ይመስላል በጣም የሚያምርና ሽታው ራሱ ወላሂ በቃ መጣ። እዛ እንትን ዳቦ ቤት ሂዳችሁ እንደምትገዙት ነው ሽታው ማለት ነው። እመኑኝ፣ በጣም ተወዱታላችሁ። ኢትዮጵያ ስትመጡ በቃ ሂዳችሁ ዳቦ ቤት መግዛት አይጠበቅባችሁም። እንደዚህ አድርጋችሁ ቤታችሁ መስራት ትችላላችሁ። በቀላል መንገድ ያው በምጣድ ብቻ ማለት ነው። በኢትዮጵያ ኩሽና እንግዲህ በምጣድ ብቻ እንደዚህ የመሰለ ዳቦ ልክ እንደ ዳቦ ቤቱ እንደምታዩት፣ ውስጡ በቃ እንትን ይላል ማለት ነው። በነገራችን ላይ አሁን ትኩስ ነው፣ እንደውም እየበላን እያቀጥለኝ ምናምን ራሱ ነው እንትን ያልኩት የፈታሁት፣ እና ሲበርድ ደግሞ በበለጠ ከላይ እንትኑም ስለሚለሰልስ ቆዳው ማለት ነው ሶፍት ነው በጣም እንትን ነው የሚለው እና ውስጡ እንደምታዩት ይህንን መስሎ በጣም አሪፍ የሆነ ዳቦ ሆኖ አለ ልጆች በጣም የሚመቻቸው እንዲሁም ደግሞ ገጠር አካባቢ መታችሁ የምትገቡ ልጆች ያው ከተማ ሂዳችሁ ዳቦ ምናም እንደዚህ ከምትገዙ እቤታችሁ አሁን ለትምህርት ቤት ሳንዱዊች መስሪያ እንዲሁም ደግሞ ለቤት ውስጥ በቃ ሳንዱዊች መስራት ለልጆች የከፈለኩኝ ቀብቼ የሆነ ነገር መቀባት ወይ ኑቴላ ቀብቼ፣ ወይ ደግሞ ይሄ ፉል ሱዳኒ ምናም እንደዚህ ቀብቼ ልሰጣቸው ከፈለኩ እንደዚህ ይሄንን ሰርቼ በቢላዋ እንትን እያደረኩኝ ቀብቼ ሰጣቸዋለሁ ማለት ነው። እና በጣም ቀላል መንገድ ነው። ሂዳችሁ መግዛት አይጠበቅባችሁም። እንደዚህ አድርጋችሁ በቤታችሁ መስራት ትችላላችሁ። ላችኋለሁ ውዶችዬ፣ ዋናው አቦካኩ ላይ ነው። እናም ደግሞ እንደነገርኳችሁ ምጣዱ በደንብ መስማት የለበትም። ልክ እንጀራ እንደምንጋግረው ሳይሆን መስማት ያለበት በቃ ልክ እንደለኮሳችሁ ሊጡን ትጥሉታላችሁ። ከዛ ቀስ እያለ እየነፋ እንደዚህ ሶፍት ይሆንላችኋል ማለት ነው ውዶችዬ። ዋናው ደግሞ ስታሹም በደንብ ማሸት አለባችሁ። እዛ እንደዚህ የሆነ ሶፍት የሆነ ዳቦ ባኒ ዳቦ ወይም ሳሞሌ ማለት ነው። ትጋግራላችሁ። ይህንን ይመስላል። እንግዲህ ያው የዛሬው ውሎዬ ዳቦ ጋግሬ አሳይቻችኋለሁኝ። እንግዲህ ትወዱታላችሁ ይህ ተስፋ አደርጋለሁ። ኢትዮጵያ መታችሁ እንደምትጋግሩት አልጠራጠርም እና ፍሩን አያስፈልገንም። እንደዚሁ በምጣዳችን መጋገር እንችላለን። ፍሩን ከተገኘም ያው አሪፍ ነው ቀላል ዘዴ ከላይ ግልብጥ አድርጋችሁ እንደዚህ እንደመጠፍጠፍ እንትን ከሚልባችሁ በዛም ብትጋግሩት፣ እኔ ግን ሁለቱም ለእኔ አንድ ነው፣ አንድ አይነት ነው፣ ምንም ልዩነት የለውም። አልሐምዱሊላ። ብቻ በዚህ መልኩ ጋግር ያለሁኝ እላችኋለሁኝ። ትናንትና ያው ጦርነት እንደዚህ ተኩስ ምናምን ነበር፣ ግን አልሐምዱሊላ የተጎዳ ሰው የለም። ኮሜንት ላይ የምትጠይቁኝ አላችሁ እና የተጎዳ ሰው የለም። እርስ በርሳቸው ነው እኛ ንጹሐን ዜጋ ምንም አልሆነም። አልሐምዱሊላህ ያው ከከተማው እንደዚህ ወጥተው ነበር እና ንጹሐን ዜጋ ላይ ምንም የደረሰ ጉዳት የለም። ያው ብቻ ሳናስበው ተበታትነን ነበር እና የሚገርማችሁ እኔ ልጄ ትምህርት ቤት፣ አንድኛው ልጄ ቁርአን ቤት፣ አባቴ ሌላ ቦታ፣ እናቴ ሌላ ቦታ፣ እኔ ትንሹ ልጄ ይዤ ሌላ ቦታ ነበርን እና ብትንትን ብለን ስለነበረ በጣም ተደናግጠን ነበረ። በቃ ኔእንጃ ምንተርፎላ አልመሰለኝም ነበረ። ያው ብቻ አልሐምዱሊላ ሁሉ ነገር አልፏል። ዛሬ ሌላ ቀን ሆኗል እላችኋለሁ። ትናንት እንደዛ በቃ ሁሉ ሰው ባላሰበበት ሁሉ ሰው በየስራው በተበታተነበት ተው ገበሬውም ነጋዴውም በቃ ቤት የተቀመጠ የለም ነበረ። ሁላችንም ተበታትነን ነበረ። ሱብሓነላህ በጣም ነው የሚያሳዝን ነገር፣ ነው ሁሉም በየመንገዱ ተቋርጦ ነበር የቀረውና ያው በስከ መጨረሻ ሁላችንም በሰላም ተገናኘን እና አልሐምዱሊላህ። አሁንም ዱአ አድርጉ። ከዚህ በኋላ እንግዲህ አላህ ሰላማችንን ይመልስልን። በቃ ሁሌ እንደዚህ አይነት ነገር በጣም ነው የሚያስጠላው። ወላ ወይ ኮ ጦርነቱ ነው በቃ ቢወጣልና፣ አንድ ጊዜ ኮ ጥሩ ነበረ። በቃ ሞትንም ዳንም፣ ከዛ በኋላ ቁርጡን እናቀው ነበረ። ብቻ ሁሌ መሸበር በጣም ያስጠላል። እና ሻላ እንግዲህ አላህ ሰላሙን ይመልሰው። ለዛሬ ያለ ቪዲዮ ይህንን ይመስል ነበር። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሽ እስከመጣ አላህ ሰላማችሁን ያብዛው ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።